አሜሪካ ብቻ ልትመታው የምትችለው የኢራን ሚስጥራዊ ቦታ ከቴሄራን በስተደቡብ ባለው ተራራማ አካባቢ ተደብቆ ለኢራን የኒኩለር ስራዎች አስፈላጊ የሆነ ስፍራ ነው፣ የፎርዶ የኒኩለር ጣቢያ። ይህ ስፍራ በትልቅነቱ እንግሊዝና ፈረንሳይ በሚገኙ ዋሻዎች ይበልጣል ተብሎ ይገመታል። ታዲያ እስራኤልም በኢራን ሰማይ ላይ የበላይነትን ባገኘችበት በዚህ ሰዓት ይህንን የኒኩለር ጣቢያ መምታት አትችልም እየተባለ ነው። የእስራኤል የጦር መሳሪያ የፈለገ የሚሳኤል ዶፍ ቢያወርዱም ሊደርሱበት አይችሉም። ኦፕሬሽን ራይዚንግ ላየን ታርጌትድ ሚሊታሪ ኦፕሬሽን ሮል ባክ ራ ፎርዶን ለማጥፋት የሚያስችለው ትልቁ አቅም እንዳላት የሚታሰበው የትራምፕ ሀገር አሜሪካ ብቻ ነች። እሱም አጠራጣሪ ነው። ትራምፕ በዚህ የኢራንና የእስራኤል ውጊያ ከገባችበት የመካከለኛው ምስራቅ ጦርነት ባልተጠበቀው ሁኔታ ሊስፋፋ ይችላል። ከዋና ከተማይቱ ቴሄራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማብልጸጊያ ቦታ ለኩም ከተማ ቅርብ በሆነበት ተራራማ አካባቢ መሽጓል። በፎርዶ የሚገኘው ኮምፕሌክስ በመጀመሪያው በሀገሪቱ ከፍተኛ እስላማዊ አብዮት ጥበቃ የሚጠቀምባቸው ተከታታይ ዋሻዎች የነበሩት ቢሆንም በኋላ ግን ኢራን ለማበልጸጊያነት እንደምትጠቀምበት እንደ ኢሮፓያን አቆጣጠር በ2009 ይገልጻለች። ዩራኒየምን ለማበልጸግ የሚያገለግሉ ሁለት ዋና ዋሻዎችን ያቀፈ ነው ተብሏል። ከመሬት በታች ባለው ጥልቅ ምክንያት ለእስራኤል ጦር ሰራዊት ልዩ ፈተና ነው። እስራኤል አሏት ተብሎ የሚገመተው የጦር መሳሪያዎች ከ10 ሜትር ባነሰ ጥልቀት ብቻ ጥቃት የሚያደርሱ ናቸው። በአንጻሩ ዩናይትድ ስቴትስ ግን 61 ሜትር ወደ መሬት ውስጥ ዘልቆ መግባት የሚችል መሳሪያ እንዳላት ጄነስ የተባለ የመከላከያ መረጃ ኩባንያ ገልጿል። ነገር ግን የፎርዶ ቦታን ለማጥፋት ዩናይትድ ስቴትስም እንደሚከብዳት ይገለጻል። ምክንያቱም ዋሻዎቹ ከ80 እስከ 90 ሜትር ወለል በታች ናቸው ተብሎ ይገመታል። ይሁን እንጂ የእነዚህ ቦታዎች ሁኔታ በሙሉ ሚስጥራዊ ናቸው። Hidden beneath layers of mountain rock, it's Iran's most secretive nuclear facility and so far untouched by Israel. ሄርመስ ዘጠኝ መቶ የሚባለው ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት እስራኤል አመነች። ሄርመስ ዘጠኝ መቶ የሚባለው ሰው አልባ አውሮፕላን ድሮን ተመቶ እንደወደቀባት ነው እስራኤል ማረጋገጫ የሰጠችው። በአየር ድብደባና በሚሳኤል ጥቃት እየተባባሰ የመጣው የእስራኤልና የኢራን ግጭት በዛሬው እለትም እንደቀጠለ ውሏል። ይህን ተከትሎ ዛሬ ንጋት ላይ የኢራን ከተሞችን ለማጥቃት የተላከው የእስራኤል ሄርመስ 900 የተሰኘው ድሮን በኢራን ጸረ አውሮፕላን ተመቶ መውደቁን የሚያሳይ ቪዲዮዎች በኢራን ቴሌቪዥን ተላልፏል። ተከትሎም የእስራኤል መከላከያ ኃይል ድሮኑ በግዳጅ ላይ ያለ በኢራን ተመቶ መውደቁን አምኗል። እስራኤል ለመጀመሪያ ጊዜ ከተመታባት ድሮን አካል መረጃ ሊገኝ ይችላል የሚል ስጋት እንደሌላትም መግለጻቸውን ሲጂቲኤን ዘግቧል። መረጃው እንደሚያሳየው የአንዱ ሄርመስ ድሮን ዋጋ ከ10 እስከ 20 ሚሊዮን የአሜሪካ ዶላር ይገመታል። 30,000 ፊት አባቭ ግራውንድ ካሪ አፕ ቱ 450 ኪሎግራምስ በእስራኤሉ አልቢት ሲስተም የተሰራው ይህ ድሮን ለወታደራዊ አገልግሎት የተሰራ እጅግ የተራቀቀ መሳሪያዎች የተገጠመለት ነው በተጨማሪም ይህ ሰው አልባ አውሮፕላን ለ30 ሰዓታት ያለማቋረጥ መብረርም ይችላል የተራቀቁ የስለላ ካሜራዎች ያሉት እንዲሁም እስከ 300 ኪሎ ሜትር የሚመዝን አውዳሚ ቦምብ ሚሳይሎችን መሸከም የሚችል ነው ከእይታ ተሰውሮ የተሰጠውን ኢላማ መትቶ መመለስ እንዲችል ተደርጎ የተሰራው ዘመናዊ ሰው አልባ አውሮፕላን እንደሆነም ነው ዘርፉ ተንታኞች የሚገልጹት